ዳንግላ ታላቅ ሰላማዊ ሰልፍ ተካሄደ። በእሳት ቃጠሎም የሰው ልጆች ህይወት ጠፋ። ኦነግ የሚቆም ትግል በፍጹም የለኝም አለ። ፕሬዚዳንቱም አደባባይ ወጡ ከህዝባቸው ጋር። አሜሪካ የሆርሙዝ ሰርጥ ቢዘጋ ወዮልሽ አለች ኢራንን። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ ፋኖቹ የጀግኖቹን ሀብት በመዝረፍ የሚቆም ትግል በፍጹም የለም ሲሉ አስጠነቀቁ። የመንግስትን ኃይል የአማራ ፋኖ ብሔራህል አፈጎ ጎጃም አገው ምድር ክፍለ ጦር ነው ምክትል ወታደር አዛዥ የመቶ አለቃ ጊዮን ጀመሬ እና ቤተሰቦቹ ቤት አገዛዙ ዘርፎት አውድሞታል። በተጨማሪም ተሸናፊው ስርዓት የመቶ አለቃ ቤት እንዲሁም የእናቱና የሁለት ወንድሞቹን ቤት እና ንብረት ዳንግላ ላይ አውድሞታል፣ ዘርፏል። መግለጫው ውንብድና የሆነው ይህ ስርዓት ከአሁን በፊት ዳንግላ ላይ በተመሳሳይ የክፍለ ጦሩን ሰብሳቢ የአርመኛ ዘመነ ተሻለን ቤት አውድሞታል፣ ንብረቱንም ዘርፈው የቅርብ ጊዜ ትውስታችን ነው። መንገድ መሪና ጠቋሚ ሆናችሁ በፋኖችና ቤተሰቦቻቸው ሀብትና ጉዳት እንዲደርስ እያደረጋችሁ ያለች ያላችሁ ባንዳዎች ከድርጊታቸው ልትቆጠቡም ተደጋጋሚ ጊዜ ቢነገራችሁም በዚህ ተግባራችሁ ቀጥላችሁበታል። ሀብት ካዋጣችሁ ጥሩ ነው። ላንጨርሰው በፍጹም የምንጀምረው ነገር የለም። ይህንን ልታውቁ ይገባል። በሀገራችንና በህዝባችን ላይ የሚደርሰውን ግፍና በደል በመቃወም በኩል ትግራችን የጋራ መሆን ሲገባው እንዲህ አይነት ጸያፍ ተግባር መፈጸማቸው ያሳዝናል ብለዋል። ይሁን እንጂ በምንም ጉዳይ ቢሆን ትግላችን ወደኋላ የማይቋረጥ ነው ሲሉ ነው ፋኖቹ የገለጹት። በጀግኖቹ ሀብትና ንብረት ዘረፋ የሚቆም አንዳችም ትግል የለም ሲሉ በአዲስ አበባ ውስጥ የሚገኙ የመረጃ ማህበራት ለሪኮርድ ለኮሪደር ልማቱ እቅድ ማስፈጸሚያ ገንዘብ አዋጡ መባላቸው ተገለጸ። በኢትዮጵያ በሁሉም አካባቢ ያሉ የመረዳጃ ማህበራት ለኮሪደር ልማቱ ነው ከ10 ሺህ እስከ 15 ሺህ ብር ገቢ እንዲያደርጉ አስቸኳይ መረጃ መውረዱን ነው የተጠቆመው ይህ አሳዛኝ ተግባር ነው። እንዲህ አይነት ግዳጅ እየተጣለባቸው እስከ መቼ ነው የሚቀጥሉ ይችላሉ? ብዙዎቹ ሁሉም ማህበራት ገንዘቡን ከሐምሌ አንድ ሁለት ሺህ አስራ ሰባት ጀምሮ በአስቸኳይ እንዲያስገቡም ነው መመሪያ እየተላለፈላቸው እንደ መረጃ ምንጮቻችን በሀገሪቱ የሚገኘው የድርም ሆነ የገበሬ ህብረት ስራ ማህበራት ብሎም መረዳጃ ማህበራት በሙሉ ለዚሁ የሰው ጥፋት በሚሰማራው ኃይል ላይ አሁንም እንደነዚህ አይነት የገንዘብ ማሰባሰብ በቡድኖች ላይ ጭምር ሳይቀር መጀመሩ ትግርት ፈጥሯል ነው የተባለው። እያንዳንዱ ማህበረሰብ እንደ ሰው በብዙ የሚከፍለው ሲሆን ከ10 ሺህ እስከ 15 ሺህ የሚለው ከዛው ጋር ተያይዞ ሊጨምር ይችላል ነው የተባለው። በኮሪደር ልማቱ ስም የሚሰበሰብ ገንዘብ ለጦርነት ማስጌጃ እንደሚሆንም ነው አንዳንዶቹ መረጃውን የጠቆሙት። በምንም ኃይል ቢሆን ትግሉ የሚቋረጥ እንዳልሆነ የኢትዮጵያ መንግስት ጠንቅቆ ላውቀው ይገባል ተብሏል። የገንዘብ እጥረት የገጠመው የመንግስት ኃይል ዛሬም የተለያዩ ማህበራትን ገንዘብ አዋጡ ለኮሪደር ልማት በሚል ሰበብ እያሰባሰበ ግን ለጦርነት ሊያውለው እንደሚችል ነው የተገመተው። የዳን መስራጭ አቶ ዳንኤል መብራቱ ላለፉት ሐምሳ አምስት ዓመታት በቴክኖሎጂ ሽግግር ስራ ፈጠራ ላይ ላደረጉት ትልቅ አስተዋጽኦ በመንግስት እውቅና ተሰጣቸው። ሙያን ለማክበር ሙያተኛን ማክበር በሚል ነው። በፊድሪ ቴክኒክና ሙያ ስልጠና ኢንስቲቱት በነበረው ፕሮግራም ላይ የስራ ክህሎት ሚኒስተር ሙፋሬት ከማል በተገኙበት ይህንን ሽልማት የሰጧቸው። ላደረጉትም አስተዋጽኦ ከልብ እናመሰግናለንም ተብለዋል። በተለይም እንደ ሀገር የመጀመሪያ የሆነውን የሙያ ክብር ሽልማት ለዳን ቴክኖሎጂ ፋት መስራችና ባለቤት ኢንጂነር ዳንኤል መብራቱ ነው የተሰጣቸው። በቀጣይ ሙያ የኩራት ምንጭ ሆኖ እንዲመጣ እና ዘርፉም ለወጣቶች ሳቢ ለማድረግ በልዩነት በመስራት በርካታ ዜጎች የሙያ ባለቤት ለማድረግ የተጀመረው ጥረት ተጠናክሮ ይቀጥላል ነው የተባለው። የሃይማኖት አባት ታፍኖ በመታሰራቸው ምክንያት አሁን ታላቅ ሰላማዊ ሰልፍ ተደርገዋል። የኔታ ይባብ ይፍቱ የሚል ታላቅ ሰላማዊ ሰልፍ የተቃውሞ ሰልፍ በዳንግላ ወረዳ አፍሳ ከተማ በድምቀት ነው የተደረገው። አገዛዙ በግፍ አፍኖ ያሰራቸውን የኢትዮጵያ ኦርቶዶክስ ተዋሕዶ የአራቱ ጉባኤ መምህር እና የሁለቱ ገዳማት አባ እምነት የኔት ይባብ በላይ ጨምሮ በቤተ ክርስቲያን ላይ እየደረሰ ያለውን ሰቆቃና ግፍ እንዲሁም የታሰሩ ሃይማኖት አባቶች በአስቸኳይ እንዲፈቱ ነው ህብረተሰቡ በሰልፍ የጠየቀው ይህ፣ ሊሆን አይገባም አባቶቻችን፣ የሃይማኖት መሪዎቻችን ጭምር በየጊዜው እየታሰሩ እንግልትና መከራ ሊደርሰባቸው አይገባም ሲሉ ነው ሰልፈኞቹ የጠየቁት። በሰልፉ ላይም የተስተገባቡ መሰክሮች መሀል ብልጽግና ከቤተ ክርስቲያናችን ላይ እጁን ያንሳ፣ ቅዱስ ሲኖዶስ ቤተ ክርስቲያንና መምህራኖቻችን ያስከብር፣ የአብነት ተማሪዎችና መምህራን በማሰር የሚገኝ ድል በፍጹም የለም፣ ፍትህ ለአባታችን፣ የሃይማኖትና የፖለቲካ የተለያዩ ናቸው እናም ሌሎቹም የሚገኙበት ነው። በመፈክሩ ላይ ያቀረቧቸው ሰላማዊ ሰልፉን በተመለከተ በመጨረሻም አባታችን እስካልተፈቱ ድረስ ሁሉም አቀፍ ትግል እንደሚደረግ ተስማምቶ በአባቶች ቡራኬና ቃለ ምዕዳን ነው ሰልፉ የተጠናቀቀው። በአዲስ አበባ በአንድ ፔንሲዮን ላይ በተነሳ የእሳት አደጋ ሁለት ሰዎች በጭስ ታፍነው መሞታቸው ተገለጠ። ለአደጋው የስድስት ሰዎች ህይወት መታደግ መቻሉን የእሳትና አደጋ ስጋት አመራር ኮሚሽን ገልጿል። አደጋው እጅግ አስቸጋሪም ነበር ሲል ነው የገለጸው። በትናንትናው ሌሊት ነው ዘጠኝ ከአምስት ሰዓት ላይ በአቃቂ ቃሊቲ ክፍለ ከተማ ወረዳ ስድስት ሳሬስ በአንድ ፔንሲዮን በተነሳ የእሳት አደጋ ሁለት ሰዎች በጭስ ታፍነው ህይወታቸው ማለፉ የኮሚሽኑ ህዝብ ግንኙነት ባለሙያቱ ንጋቱ ማሞ የተናገሩት። የአደጋ ጊዜ ሰራተኞች ባደረጉት ርብርብ ነው በፔንሲዮን በክፍል ውስጥ ተኝተው የነበሩ ስድስት ሰዎች መታደግ የቻሉ ሲሆን የእሳት አደጋው ሳይ ያስፋፋ በፍጥነት መቆጣጠር መቻላቸውም ተገልጿል። በጭስ ተፍኖ በአንድ ክፍል ውስጥ ህይወታቸው ያጡ የ30 ዓመት ወንድና የአምስት ዓመት ሴት መሆናቸው የተነገረ ሲሆን በፔንሲዮኑ ክፍል ውስጥ በጭስ ተፍኖ መሞታቸውን ለማወቅም ተችለዋል። አምስት ነጥብ አንድ ቢሊዮን ዶላር በሬሚታንስ ወደ ሀገር መላኩ ተገለጸ በበጀት አመቱ ነው ዘጠኝ ወራት ከውጭ ሀገራት ወደ ኢትዮጵያ በሬሚታንስ አምስት ነጥብ አንድ ቢሊየን ዶላር ተልኳል የተባለው የኢትዮጵያ ዲያስፖራ አገልግሎት በተለይም በብላን ክፍል ኃላፊ ወንዶ ሰንተረፈ ለፋና እንደገለጹት ከሆነ እጅግ በርካታ ገንዘብ ነው የገባው። በተለይም በዲያስፖራ የሚሰበሰቡ ገንዘብ በጣም ብዙ ነው ሲል ነው የገለጹትም። በተለይም የዲያስፖራ ወለንትና የተሳትፈውን ለማጠናከር በትኩረት እየሰራ ነው ያሉት ኃላፊው በበጀት ዓመቱም ከማይክሮ ኢኮኖሚ ማሻሻ ጋር ተያይዞ ዲያስፖራ ወደ ሀገር የሚልከው ገንዘብ ከፍተኛ ሊሆን እንደሚችልም ነው የተገምተው በ ምንም ጉዳይ ቢሆን የኦሮሞ ትግል ሊቆም አይችልም ተባለ። የኦሮሞ ነጻነት ግንባር ኦነግ በአምስት ዓመታት ቆይታ በኋላ በአዲስ አበባ የሚገኘው ጽፈት ቤቱ ዳግም መከፈቱን ተከትሎ ነው ይፋዊ ፕሮግራም በጽፈት ቤቱ ያካሄደው። በወቅቱ መስሪያ ቤት ሊዘጋ የቻለው በኦነግ አመራሮች መካከል አለመግባባት በመፈጠሩ እንደሆነ ይታወቃል። በተለይም መክፈቻ መርሃ ግብሩ ላይ ፖርቲው ሊቀመንበር የሆኑት አቶ ዳውድ ኢብሳ ባደረጉት ንግግር ላይ ኦነግ የሚቆም ትግል አልጀመረም፣ የተቋቋመበትንም ዓላማ ከግብሳ ደርስ በፍጹም አይቆምም ሲሉ ነው የተናገሩት። አናቆምም፣ ትግላችን ቀጣይ ነው ብለዋል። አቶ ዳውድ በንግግራቸው የኦሮሞ ያካሄደው ትግል ወደኋላ በመመለስ ያስታወሱ ሲሆን በመጫና ቱለማ ማህበር መስራታ ጀምሮ እስከዛሬ ያለው እንቅስቃሴ በሰላም ለሚደረገው ትግል እድል ካለመስጠት የመነጨ መሆኑን ገልጸዋል። አክለውም ከጓደኞቻቸው ጋር ያለፉበት ውጣ ውረዶች በማስታወስ የሚቆም ትግል አልጀመርንም ያሉ ሲሆን በሰላም መንገድ የመታገል ድሉ መስፋት አለበት ሲልም ጥያቄያቸውን አቅርበዋል። ሊቀመንበሩ ላለፈው ምርጫ በሚደረገው እንቅስቃሴ አሁንም የተ መለሰላቸውን ጨምሮ በሌሎችም አካባቢዎች ያሉ ቢሮዎቻቸው እንደተዘጋባቸው፣ አባሎቻቸውም ለእስር ለእንግልት እንደተጋለጡ በማስታወስ በኋላም ወደ ፓርቲው መሪዎች መካከል የተፈጠረውን አለመግባት ከምጫ እንዳስወጣቸው ነው የገለጹት። በነበሩ ጊዜያቶች ፓርቲያቸው ከኃላፊነታቸው እስከ አባል ድረስ ብዙ ስቃይ እንደደረሰባቸው ገልጸው በዚሁ መንገድ ህይወታቸውን ያጡ የመኖራቸውን አመላክተዋል። ፕሬዚዳንቱ እየደረሰብን ያለው ችግርና መከራ አሁን ትግላችንን ሊያቆም በፍጹም አይችልም ሲሉ ነው የተናገሩት። አቶ ቤቴ ኡርጌሳ በማንሳትም ተናግረዋል። አቶ ዳውድ እስካሁን ድረስ ባልታወቀ አካል ተገድሏል የተባለው ቤቴ ኡርጌሳ በህይወት ባለ ጊዜ ባደረገው ትግል ብዙ ነገር አድርጎልናል በማለትም አመስግነውታል። አቶ ዳውድ መንግስት በሰላም መንገድ ለሚያደርገው ትግል እድል እንዲሰጥም ጥሪ አቅርበዋል። በተጨማሪ ዋና መስሪያ ቤታቸውን ለማስመለስ ትልቅ ትግል እንደነበረ በማንሳት በዚህ ትግል ውስጥ የኢትዮጵያ ምርጫ ቦርድና ተቃዋሚ ፓርቲዎች ትልቁን ድርሻ እንደተወጡትም ነው አክለው የተናገሩት። አሁን ወደ ውጭ ዜና እናመራለን። ኢራን የተደበቀውን አወጣቸው። እስራኤልንም ተፈታተነቻት። የኢራን አብዮታዊ ጥበቃ አዲሱን የኪበር መካከለኛ ርቀት ፕላስቲክ ሚሳይል ነው በእስራኤል ለመጀመሪያ ጊዜ ማስወንጨፉ የተገለጸው። የእስልምና አብዮት ጥበቃ ኮርፖሬሽን አይአርጂ እንደገለጸው ከሆነ በሰኔ 22 ቀን ቤንጉሪዮን አየር ማረፊያ እና ወታደራዊ ማዘዣ ማዕከላቱን ጨምሮ ቁልፍ በሆኑ የእስራኤል ኢላማዎች ላይ ለመምታት የኪበር ሻክራን ሚሳይል መጠቀሙ ተረጋግጧል የተባለው በተለይ ይህ ጦርነት ከተጀመረ በኋላ በርካታ የእስራኤል ከተሞች ላይ ውድመት እየደረሰ እንዳለም ተገልጿል። ለእስራኤል ቃል ስልታዊ ምላሽ አካል ብሏል። ጥቃቱ በቅርቡ ዩናይት ስቴትስ እና እስራኤል በኢራን ኒክለር መሳሪያዎች ላይ ያደረሱት የአየር ድብደባ እጅግ ከፍተኛ መሆኑም ነው የተገለጸው። ለመጀመሪያ ጊዜ ኢራን ያወረ ጭፈችው የኢራን ሀርማሽ ሚሳኤል ቤተሰቦቻቸው አራተኛ ትውልድ ላይ ያለውን የካይበር ሽካል እንደሆነም ተገልጿል። አደጋው እጅግ ክፋ ነበረም ሲሉ ነው የገለጹት። ይህንን ከባድ መሳሪያ በማስወፈጫ በእስራኤል ላይ የደረሰ ጉዳት እጅግ ትልቅ እንደሆነም ተጠቁመዋል። የእስራኤል መከላከያ ምንጮች ለሀገር ውስጥ የሚያደርጉት እንደተናገሩት ከሆነ የእስራኤል አየር ኃይል ትራፊክ በመግባት በርካታ ወታደራና የምርመራ ተቋማት አበላሽተዋል። እንዲሁም አንድ አይፋና ቴል አቪቭ ካሉ ከተሞች ትርምስም አስነስተዋል ሲሉ ነው የገለጹት። አሁን እኛም ትግላችንን አጠናክረን እንቀጥላለን። በእስራኤል የሚገኘው የወደሙትን ንብረቶችን በተመለከተ እኛም የምንወስደው እርምጃ ጠንካ ራ ሊሆን እንደሚችል ልታውቁት ይገባል ሲሉ ነው ያስጠነቀቁት። የኢራኑ ፕሬዚዳንት አደባባይ ከህዝባቸው ጋር መውጣታቸው ተገለጸ። የኢራኑ ፕሬዚዳንት ማሱድ የአሜሪካና የእስራኤልን ጥቃት ለማውገዝ ከህዝባቸው ጋር ተቃውሞ መውጣታቸው ነው የተገለጸው። ፕሬዚዳንቱ ድርጊቱን ለማውገዝ በተጠራው ሰልፍ ላይ በዋና ከተማው ቴራር ታይተዋል። አሜሪካን በኒኮለር ማብለያ ጣቢያዎች ላይ ጥቃት መሰንዘሯን ተከትሎ ነው ሰልፎቹ እየተደረጉ የሚገኙት። አሁንም በሀገራችን የሚደረገውን ትግል አጠናክረን እንቀጥልበታለን፣ በፍጹም ወደኋላ የሚያስቀረን አንድም ነገር የለም ብለዋል። ለኢራንና ፓኪስታን የተደረገው ተቃውሞ ሰልፍም ተካሄደ። የፓኪስታን መንግስት ለትራምፕ የሰላም ኖቤል ሽልማት እንዲሰጥ እጩ አድርጎ አቅርቧል። ህዝብም አደባባይቱ ትራምፕን ይቃወማል። በትላንትናው ዕለት ነው በፓኪስታን ካቻሪ ከተማ ላይ ለተቃውሞ ሰልፉ ጎዳና መውጣታቸው የታወቀው። በሰልፉ እስራኤልና አሜሪካንም በማውዘገዝ ለኢራን ህዝብ መንግስት ያለውን ድጋፍንም አክሎ ገልጿል። እንደግፋለን በሚል ነው። ይህ በእንዴ እንዳለ የአሜሪካ ምክር ቤት እንዲሁም የኢራን የሆርሞን ሰርጥ መዝጋት መጥፊያ እንደሆነ ተገልጿል። የአሜሪካው ምክር ምክትል ፕሬዚዳንት ጄድ ቫንስ ሀገራቸው አሜሪካ ወደ ጦርነት ውስጥ የገባቸው ከኢራን ጋር ሳይሆን ከኒኩለር የፕሮግራም ጋር እንደሆነ ነው የተናገሩት። መቶ ፐርሰንት መተማመን የአሜሪካን ጥቃት የኢራንና የኒኩለር ጣቢያዎችን አጥፍተናል ወይም በሚል ለቀረበላቸው ጥያቄ ወደ እንደዚህ አይነት የድህንን መረጃዎች መግባት አልፈለግም። የአሜሪካው የምሽት ጥቃታችን እጅግ ከፍተኛ ነበር ሲሉ የገለጹት በተለይም ፕሬዚዳንት ትራምፕ በምሽቱ ጥቃት የኢራንንና የኒውክለር ጣቢያዎችን ሙሉ ለሙሉ መውደማቸውን ሲገልጹ የኢራን ከፍተኛ ባለስልጣናት መጠነኛ ጉዳት እንደደረሰባቸው መግለጻቸው አይዘነጋም። ኢራን በሆርሙዝ ሰርጥ አካባቢ ያለውን የመርከብ እንቅስቃሴ ልትረብሽ ረብሽ ትችላለች በሚል የጠየቁት ጄኒቫርስ እሱ ለኢራን መጥፊያ ይሆናታል ሲሉ ነው ያስጠነቀቁት። ቢያንስ ኢራውያን በጦርነት ጥሩ አይደሉም። በፕሬዚዳንቱ የተሰጣቸውን የሰላም እድል ሊጠቀሙ ይገባል። ይህን የማያደርጉ ከሆነ ግን ከባድ አደጋ ይገጥማቸዋል ሲሉ ነው ይህ የገለጹትም እስራኤል እስራኤል ስድስት የኢራን አየር ማረፊያ ማጥቃቷም ተገልጿል። የእስራኤል መከላከያ ሚኒስትር የኢራንን ስድስት አየር ማረፊያዎችን እንዲሁም በአስራ አምስቱ የጦር አውሮፕላኖች ጀቶችና ሄሊኮፕተሮችን ማውደሟ ነው ያሳወቀችው። የእስራኤል መከላከያ ሰራዊት በበኩሉ በማህበራዊ ትስስር ገጹ ባጋራው መረጃ ጥቃት የተደረገ የአየር ማረፊያዎችና በኢራን ምዕራብ፣ ምስራቅ እና ማዕከላዊ አካባቢዎች የሚገኙ እንደሆኑ ነው የተገለጸው አሁን እኛም እርምጃችንን አጠናከረን እየወሰድን ነው ሲሉ የገለጹት፣ በተሰነዘረውም የድሮን ጥቃት ኤፍ አስራ አምስት እና ኤፍ አምስት የጦር ጀቶችን የአየር ላይ ነዳጅ ሞሚ አውሮፕላን እንዲሁም ሌሎቹን አን ኤች አንድ የተባለ የውጊያ ሄሊኮፕተር ማውደማቸው ነው የተገለጸው። አሁን እርምጃችን ጠንክሮ ቀጥሏል። ወደኋላ የሚያስብለን አንድም ነገር የለም ሲሉም ገልጸዋል። እስራኤሎችም ክቡራን ተመልካቾቻችንና አድማቾቻችን አድማጮቻችን ለአሁኑ ያቀረብኩላችሁ የዘውድ የዘውዱ ሾው ዜናዎችን እነዚህ የሚመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩትን የዘውዱ መንግስቱ የነበርኩኝ፣ ጤና ይስጥልኝ።